በኤርትራ ድንበር ባድመ በትናንትናው ዕለት ከባድ የተኩስ ልውውጥ መደረጉ ተሰማ። የተኩስ ልውውጡ በሻቢያና ህዋት ወታደሮች መካከል እንደነበር የአንድ አፍታ ሚዲያ ምንጮች ተናግረዋል። የባድመውን ተኩስና የተኩሱን ምክንያት በተመለከተ ከምንጮቻችን ያገኘነውን መረጃ በዘገባችን ይዘናል። የሻቢያ ጦር በአስቸኳይ ከኢትዮጵያ ግዛቶች ለቁ እንዲወጣ ማስጠንቀቂያ ተሰጠው። ማስጠንቀቂያውን የሰጠው አንድ ዓለም አቀፍ ተቋም በኤርትራ የዘር ማጥፋት ወንጀል በተለይ በአፋር ኤርትራውያን ላይ እየተፈጸመ ነው ሲል አስደንጋጭ ሪፖርት ይዞ ወጥቷል። ታደምጡታላችሁ። ጎጃም ላይ የኮማንዶ ጦር ገባ። ከፋኑ ኃይሎች ጋርም ከባድ ትንቅንቅ እያደረገ እንደሚገኝ ታውቋል። በጎጃም ከኮማንዶ ባሻገር የአየር ወለድ ጦር ጭምር መግባቱ ተረጋግጧል። በዝርዝር እናስደምጣችኋለን። አፋር አዘናግቶ አሰብ ላይ የመጨረሻ አዋጁን አሰማ። የአፋር ህዝብ አሰብ ወደ ኢትዮጵያ ይመለሳል፣ ለዚህም ህዝቡ ነቅሎ ይወጣል ሲል አንድ የፖለቲካ ድርጅት ይፋ አድርጓል። ተሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይረሳችሁ የተወደዳችሁ አንዳፍታ ሚዲያ ቤተሰቦች። ከአንዳፍታ ላሁኑ መደመጥ አለባችሁ ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የሻቢያ ጦር በአስቸኳይ ከኢትዮጵያ ግዛቶች ለቆ እንዲወጣ ማስጠንቀቂያ ተሰጠው። ማስጠንቀቂያውን የሰጠው አንድ ዓለም አቀፍ ተቋም በኤርትራ የዘር ማጥፋት ወንጀል በተለይ በአፋር ኤርትራውያን ላይ እየተፈጸመ ነው ሲል አስደንጋጭ ሪፖርት ይዞ ወጥቷል። ጄኖሳይዶች የተባለ ዓለም አቀፍ ተቋም በኅዳር 205 በወጣው አዲስ የሀገር ሪፖርት የኤርትራ መንግስት በዜጎቹ ላይ ከባድ ጭቆና እየፈጸመ መሆኑንና በኢትዮጵያ ትግራይ ክልል በተፈጸመው የዘር ማጥፋት ወንጀል ውስጥም ተሳትፏል ሲል ወንጅሏል። ሪፖርቱ ኤርትራን በጣም ጨኳኝ ከሆኑ ሀገራት አንዷ ሲል ሂውማን ራይትሶችን ዋቢ በማድረግ ሊያስታውቅ ፈርጇታል። ፕሬዚዳንት ኢሳያስ አፈወርቂ ላለፉት 30 ዓመታት ሀገሪቱን እየመሩ ሲሆን የ1997ቱን ህገ መንግስት ለመተግበርም ሆነም ምርጫ ለማካሄድ ፈቃደኛ ለመሆናቸው ተጠቅሷል። በፕሬዝዳንቱ አገዛዝ የፖለቲካ ተቃዋሚዎች፣ ጋዜጠኞችና ተቃዋሚ ተብሎ የተገመቱ ዜጎች ያለ ፍርድ ለአስርተ ዓመታት ይታሰራሉ። በተለይ በፕሬዝዳንቱ ላይ ተቃውሞ ያሰሙ 11 ፖለቲከኞችና 16 ጋዜጠኞች ከሳ ከተሳሰሩ በኋላ የት እንደደረሱ አይታወቀም። ያልተገደበ የውትድርና አገልግሎትና የግዳጅ ስራ በሀገሪቱ ውስጥ እንደ ትልቅ ችግር ተጠቅሷል። ሪፖርቱ በኤርትራ የሚገኙ አናሳ ቡድኖች ሁኔታ አሳሳቢ ነው ብሏል። እውቅና የተሰጣቸው አራት ሃይማኖቶች ብቻ ሲሆኑም የሌሎች እምነት ተከታዮች ይታሰራሉ፣ የሃይማኖት ነፃነታቸውንም ተነፍገዋል ተብሏል። የአፋር ተወላጆች በአስርት ዓመታት መድሎና ጥቃት ከሀገሪቱ ከፍተኛ የ የሚገለሉ ቡድኖች አንዱ መሆናቸው ተገልጿል። የመንግስት ፖሊሲዎች ከመሬታቸው አፈናቅሏቸዋል። ባህላዊ ስራቸው የሆነውን አሳ ማጥመድን ከልክሏል። በዚህም ምክንያት 57ሺ የአፋር ዜጎች ወደ ኢትዮጵያ መሰደዳቸውን በሪፖርቱ ተጠቅሷል። ሪፖርቱ ኤርትራ 600 ሺህ ሰዎችን በገደለው በትግራይ የዘር ማጥፋት ውስጥ በከፍተኛ ሁኔታ ተሳትፋለች ብሏል። ኤርትራ እንደ አውሮፓውያን አቆጣጠር በ2022 በኢትዮጵያ መንግስትና በዋት ምካ

የተደረገውን የሰላም ስምምነት አልፈረመችም የተባለ ሲሆን የኤርትራ ጦር እስከ ዛሬ ድረስ በትግራይ ውስጥ በስርዓታዊ አስገድዶ መድፈር፣ በጾታዊ ጥቃት፣ በሲቪል ጭፍጨፋና በዘፈቀደ ስርዓት የሚገለጹ በሰብአዊነት ላይ የሚፈጸሙ ወንጀሎችን እየፈጸመ ነው ሲል ሪፖርት ወንጅሏል። ተቋሙ በመጨረሻም የሚከተሉትን ምክር ሀሳቦች አስቀምጧል። በአንደኝነት ኤርትራ ጦሯን ከትግራይ በአስቸኳይ እንድታስወጣና የ2022ቱን የሰላም ስምምነት እንድትፈርም፣ በሁለተኛነት አሜሪካ ወይም ሌላ የተመድ አባል ሀገር በትግራይ በተፈጸሙ የዘር ማጥፋት ወንጀል በዓለም አቀፍ የፍትህ ፍርድ ቤት እንዲጠየቁ ክስ እንዲመሠርቱ፣ ኤርትራ የ1997ቱን ህገ መንግሥትን እንድታጸድቅ፣ እንዲሁም የሃይማኖት የመናገርና የመሰባሰብን ነጻነቶች እንድታረጋግጥ። ከዚህ በተጨማሪም የኤርትራ መንግስት ሁሉንም የፖለቲካ እስረኞች እንዲፈታና ፍታዊ ምርጫ እንዲካሄድ ነው።

ጎጃም ላይ የኮማንዶ ጦር ገባ። ከፋኑ ኃይሎች ጋርም ከባድ ትንቅንቅ እያደረገ እንደሚገኝ ታውቋል። በጎጃም ከኮማንዶ ባሻገር የአየር ወለድ ጦር ጭምር መግባቱ ተረጋግጧል። በአማራ ክልል ውጊያዎች ከመብረድ ይልቅ እየተቀጣጠሉ ስለመቀጠላቸው ከክልሉ የሚወጡ ሪፖርቶች ያመላክታሉ። ሁለቱም ኃይሎች ለተኩስ አቁም ጥሪ ጆሮ ዳባ ልበስ ብለው በቀጠሉበት ውጊያ አስከፊ ቀውስ እየታየ ነው አሁን ከክልሉ የሚወጡ መረጃዎች ደግሞ ጦርነቱ ይበልጥ እየተቀጣጠለ ሊሄድ እንደሚችል ነው የሚያሳየው። እስካሁን የኮማንዶ ጦሩም በሰሜን ሸዋ ብቻ ነበር የሚንቀሳቀሰው። አሁን ግን ወደ ጎጃም መግባቱን የሚገልጽ መረጃ ወጥቷል። የምስራቅ እዝ ኮማንድ ባቀደው የጥምረት ኦፕሬሽን ከምስራቅ እዝ የተለያዩ አሃዶች ከኮማንዶና አየር ወለድ እንዲሁም ከአማራ ክልል ጸጥታ ኃይል ተወጣጠው በጋራ ኦፕሬሽን ማድረጋቸውን ይፋ አድርገዋል። በዚህ ኦፕሬሽን ታዲያም 96 የሚሆኑ የፋኑ ታጣቂዎችን መግደላቸውን ነው ይፋ ያደረጉት። የምስራቅ እዝ ከአማራ ክልል ፖሊስና ከመቶ አንደኛ የአየር ወለድ ክፍለ ጦር ሁለተኛ ንስር ሻለቃ ጋር በጥምረት የጋራ አቀድ አውጥቶም አካባቢውን የማጽዳት ግዳጅ ተወጥቷል ያለው መረጃው የጸረ ሽምቅ ስምሪቱ ከጥቅምት 27 ቀን እስከ ህዳር 2 2018 ዓ.ም በባህር ዳርና አካባቢው በሰሜን ጎጃምና በምዕራብ ጎጃም ዞኖች በሚገኙ የተለያዩ ወረዳና ቀበሌዎች እንደተካሄደ ተጠቅሷል። በዚህ በጥምር ተደርጓል በተባለው ኦፕሬሽን የፋኑ ታጣቂ ቡድን ሲጠቀምበት የነበረ 58 ክላሽ፣ 90 የቃታ መሳሪያ፣ 11 ሽጉጥ፣ 5 ቦምብ፣ 1281 ልዩ ልዩ ጥይት እንዲሁም 6 በሞባይል ሲስተም የሚፈነዳ ፈንጂ በቁጥጥር ስር ውሏል ብሏል። በተካሄደው ኦፕሬሽን በታጣቂ ቡድኑ ላይ ከፍተኛ ኪሳራ ማድረሱን የሚገልጸው መረጃው፣ ጥምር ጦሩ ታጣቂ ቡድኑ በገባበት ቦታ ሁሉ በመግባት የጸረ ሽምቅ ግዳጁን አጠናክሮ እንደቀጠለም ነው ያስታወቀው። ይህ በእንዲህ እንዳለ በአማራ ክልል የሚንቀሳቀሱ ታጣቂ ኃይሎች ከፌዴራል መንግስቱ ጋር ያላቸውን ልዩነት በድርድር እንዲፈቱና በክልሉ ሰላም እንዲሰፈን በሁለቱም ወገኖች ላይ ጫና ለማሳደር እንደሚሰሩ አህዱ ያነጋግራቸው የህዝብ ተወካዮች ምክር ቤት አባሉ ገልጸዋል። ሁለቱም ወገኖች የምድራደር ፍላጎት እንዳላቸው ቢገልጹ እስካሁን ፍሬያማ ሙከራ አልታየም የሚሉት የምክር ቤት አባላቱ በክልሉ የጥይት ድምፅ እንዳይሰማም እውነተኛና ሁሉን አሳታፊ ድርድር እንዲካሄድና ወጥቶ የመግባት ሰባት ነፃነት እንዲከበር እንሰራለን ብለዋል። ድርድር መተማመንን ይፈልጋል የሚል ሐሳብ የሰጡት የምክር ቤቱ የአማካሪ ኮሚቴ አባል አበባው ደሳለው የመደራደር ፍላጎት እንዳላቸው የገለጹ ታጣቂዎች እምነት እንዲሌላቸው መግለጻቸው አንዱ እንቅፋት መሆኑን ገልጸዋል። ስለሆነም እውነተኛና ፍሬያማ ድርድር በሁለቱ ወገኖች መካከል እንዲካሄድ እንጥራለን ብለዋል። የአማራ ክልል ሕዝብ በሰላም ጦት ምክንያት ለከፋ ፖለቲካዊ ምጣኔ ሀብታዊና ማህበራዊ ችግሮች እየተጋለጠ እንደሆነ ያነሱት የምክር ቤቱ አባላቱ አባላቱም በክልሉ ያለው ቀውስ ወደ ተረጋጋ ሁኔታ እንዲመለስ ሁሉም ወገን መተባበርና መረባረብ እንደሚገባው አሳስበዋል። የተራዘመ ግጭት ፖለቲካዊ፣ ማኅበራዊና ምጣኔ ሀብታዊ ኪሳራው የከፋ እንደሆነ በመጥቀስ ስለ ችግሩ ከማውራት ይልቅ ስለ መፍትሄው መነጋገር የበለጠ እንደሚጠቅምም አስምረውበታል። ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ሳምንት መጨረሻ ዓለም አቀፍ ቅርስ የሆነውን የጎንደር አብያተ መንግስታት እድሳት በመረቁበት ወቅት በክልሉ ለሚንቀሳ እንደተንቀሳቀሱ ታጣቂ ኃይሎች ባስተላለፉት መልእክት ጊዜ አታባክኑ፣ ወደ ድርድር ተመለሱ ማለታቸው ይታወሳል። በኤርትራ ድንበር ባድመ በትናንትናው ዕለት ከባድ የተኩስ ልውጥ መደረጉ ተሰማ። የተኩስ ልውጡ በሻቢያና ህዋት ወታደሮች መካከል እንደነበር የአንድ አፍታ ሚዲያ ምንጮች ተናግረዋል። ይህ በእንዲህ እንዳለ ህዋት ከሰሞኑ አንድ ስብሰባ አድርጎ ጥብቅ ውሳኔዎችን መወሰኑ ተሰምቷል። የባድመውን ተኩስና የተኩስ ምክንያት በተመለከተ ምንጮች ለአንድ አፍታ መረጃ አጋርተዋል። እንደ ምንጮች ገለጻ ከሆነ ተኩሱ የተካሄደው በትናንትናው ዕለት ሲሆን ለሰዓታት የፈጀ ነበር ተብሏል። የውጊያው ምክንያትም በሁለቱ ኃይሎች መካከል በተፈጠረ አለመግባባት እንደሆነ ምንጮች ተናግረዋል። ሁለቱ ኃይሎች ጽምዶ በሚል ስያሜ ወታደራዊና ፖለቲካዊ ትብብር መፍጠራቸው ይታወቃል። ይህ ትብብር የወዳጄ ወዳጅ ጠላቴ ነው በሚል ብሂል የተመሰረተ ሲሆን ከአሁኑ ሳንካ ገጥሞታል። የአሁኑ አለመግባባትና ወደ ተኩስ እንዲያመሩ ያደረጋቸውም በሁለቱ ኃይሎች መሃል ያለው የማይታረቅ ፍላጎት ነው ተብሏል። ሻቢያ ህዋት ከራሱ ፈቃድ ውጭ እንዳይሆን ስለሚፈልግ ጫና ማሳደሩ የተኩስ ልውጡ መንስኤ ሆኗል። ምንጮች እንደሚሉት በዚህ ተኩስ በህዋት በኩል ከፍ ያለ ሰብዊ ኪሳራ የደረሰ ሲሆን በሻቢያ በኩልም መጠነኛ የሚባል ጉዳት ደርሷል። ተብሏል። ይህ በእንዲህ እንዳለ ህወሓት ከሰሙኑ አንድ ስብሰባ አድርጎ ጥብቅ ውሳኔዎችን መወሰኑ ተሰምተዋል። ስብሰባው በዋናነት በኃይል ግንባታና በኃይል ግምገማ ላይ ያተኮረ ነው የተባለ ሲሆን የትግራይን ህዝብ ድጋፍ እንዴት ማግኘት አለብን በሚለው ዙሪያ ሰፊ ክርክር እንደተደረገ ከስብሰባው የወጣው መረጃ አመላክቷል። በተለይም በሞንጀሪኖና በዓለም ገብረ ውሃድ ቡድን መካከል ሰፊ ክርክር ተደርጓል የተባለ ሲሆን ሆኖም ክርክሩ በመጨረሻ በሞንጀሪኖ ቡድን አሸናፊ ፊነት መጠናቀቁ ነው የተገለጸው። እዚህ ስብሰባ ህወሓት እንቅፋት ይሆኑብኛል ያላቸው አክቲቪስቶችና ፖለቲከኞች ላይ የእስር ማዘዣ እንዲወጣባቸው ወስኗል። የእስር ትዕዛዝ ከወጣባቸው አክቲቪስቶች መካከልም ታዋቂው የክልሉ አክቲቪስት ዳንኤል ብርሃነም እንደሚገኝበት ተዘግቧል። የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር አሰብ የኢትዮጵያ ሉዓላዊ ግዛት አካል ነው ብሎ እንደሚያምን አስታወቀ። የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር ምክትል ሊቀመንበር አቶ መሐመድ አወል የአሰብ ወደብ ባለቤት ኢትዮጵያ ነች ብሎ ፓርቲያቸው እንደሚያምን ገልጸዋል። ኢትዮጵያ አሰብን በባለቤትነት በማስተዳደር የባህር በር የነበራት ሀገር መሆኗን የጠቆሙት መሐመድ በታሪክ አጋጣሚ ያጣነው ግዛትን እናስመልሳለን ብለዋል። የቀደመ ታሪክን አጣቅሰው ናገሩት መሐመድ የአሰብ ራስ ገዝ አስተዳደር ሲመሰረት የአፋር ሕዝብን ጥያቄ በመመለስ አሰብን በመቀመጫነት የሰየመ እንደነበረም አስታውሰዋል። ከዚያ በኋላ በተደረገው የስርዓት ለውጥ የሽግግር መንግስት ግልጸኝነት በጎደለው አካሄድ ኤርትራ በሪፈረንደም እንድትነጠል መደረጉን ገልጸዋል። ያኔ በቻርተሩ መሠረት እንደ አፋር አባት የሚቆጠሩት ሱልጣን አሊ ሚራህ ውሳኔውን በጽኑ ተቃውሞ እንደነበረም አስታውሰዋል። በዚህ ወቅትም የኢትዮጵያ መንግስት የባህር በር ባለቤትነትን ሀገራዊ አጀንዳ ማድረጉም ትክክለኛ ውሳኔ መሆኑን ጠቅሰው ኢትዮጵያ የግድ የባህር በር ያስፈልጋታል ብለዋል። በተለይም አሰብን ማጣት የኢትዮጵያ ህዝብ ለትልቅ ጉዳት የተዳረገ በመሆኑም መመለስ እንዳለበት እናምናለን ብለዋል። ታሪክንም ሆነ ሌሎች ማስረጃዎችን ብናጣቅስ አሰብ የኢትዮጵያ ነው የሚሉት መሐመድ፣ አሰብ ወደ ቀድሞ ግዛቱ እንዲመለስ የሚጠበቅብንን እንወጣለን ብለዋል። እንደ መሐመድ ገለጻ በአሰብ አካባቢ የሚገኙ አፋሮ ነገሮች በከፍተኛ ጫናና እንግልት ውስጥ የሚገኙ በመሆናቸው ያሰመመለስ ለአፋር ህዝብና በአጠቃላይ ለኢትዮጵያ ህዝብ ትልቅ ትርጉም አለው ብለዋል።